ቅድስት ጸበለ ማርያም እናታችን ቅድስት ጸበለ ማርያም በጎኗ ተኝታ የማታውቅ በጌታችን አርባ ጾም ወራት ከሰንበት በቀር ምንም የማትቀምስ ነብሮች የእግሯን ትቢያ ይልሱላት የነበረች ታላቅ ኢትዮጵያዊ ቅድስት ናት። ቅድስት ጸበለ ማርያም ጌታችን በድሃ ሰው ተመስሎ ተገልጦ ቁራሽ እንጀራ የለመናት በኋላም በጀርባ አዝላ የሸኘችው ታላቅ እናት ናት። እርሷም ከነቢያት ከሐዋርያትና ከሰማዕታት ዕድል የተሰጣት እናት ናት። ከደናግል መነኩሳትም ዕድል ተሰጣት። መነኩሲትም ድንግልም ናትና። ቅድስት ጸበለ ማርያም ትውልዷ በጎንደር ጠቅላይ ግዛት ቀሃ አካባቢ ነው። ወላጆቿ አባቷ እንድሪያስና እናቷ መስቀለ ክብራ ፈሪያ እግዚአብሔርንና ሥርዓተ ቤተ ክርስቲያንን እያስተማሩ በሃይማኖት በምግባር ኮትኩቶ ያሳደጓት። ከለታት በአንደኛው ቀን ተከስተ ብርሃን የተባለ ደገኛ ባህታዊ ወደ አባቷ ቤት መጥቶ ባደረበት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያምን ጸጋ አወቀ። ለወላጆቿ ይቺ ልጅ ወደፊት ነፍሳት የሚድኑባት የከበረች ትሆናለች ብሎ በእርሷ ላይ ትንቢት ተናገረ። ቅድስት ጸበለ ማርያም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ሕግ እንድትወሰን ፈለጉ። ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛል፣ ፈጣሪን በድንግልና ለማገልገል ተስያለሁ በማለት ተቃወመቻቸው። ወደ አንድ ደገኛ ባሕታዊም ዘንድ ሄዳ በጸሎቱ ከዚህ ነገር እንዲያድናት ተማጸነችው። እርሱም ፈቃደ እግዚአብሔርን በጸሎት ከጠየቀላት በኋላ ማድረግ የሚገባትንና ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕጣን እንዲሆን ጌጧን ሁሉ አውጥታ ሸጠችና መሥዋዕቴን አሳድርግልኝ ብላ ለባታዩ ሰጠችው። እርሱም ከጸለይላት በኋላ የጸሎቱን ምላሽ ነገራት። ወላጆቿም ያለ ፍቃዷ በሕግ ቢያጋቧትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያያት ከጫጉላ ቤት ወጥታ ሄዳ በሌዳው ፀሐይ በቅዱስ ጊዮርጊስም ወደ ተሠራች ቤተ ክርስቲያን እያለቀሰች ጸሎት አደረገች። እመቤታችን ከሚካኤል ወገብርኤል እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠችላትና እንዲጠብቋት ነገረቻቸው። ቤተሰቦቿም እንዳያዙንባት ፈርታ ተመልሳ ወደ ባሏ ዘንድ ብትገባም ባሏ በግብር እንዳያውቃት መላእክቱ ይጠብቋት ነበረ። ባሏንም ሰውነቷን እንደ ሳት ያቃጥለው ነበረ። እርሱም አእምሮ ከሳተ ከሦስት ቀን በኋላ ሲነቃ የደረሰበትን ለቤተ ዘመዶቹ ባስረዳቸው ጊዜ ከገዳም የመጣች ከሆነች ለእኛ ልትሆን አይገባም አሉና አስጊጠውና ሸልመው መልሰው ወደ ቤተሰቦቿ ላኳት። አባቷም ዳግመኛ ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋት ቢገርፋትም በታምራት ምንም እንዳላገኛት ሆነች። ከዚህም በኋላ ወጥታ ወደ ምድረ በዳ ሄደች። ወደ ገዳምም ሄዳ ዋሻ ውስጥ ገብታ ስትጸልይ አድራ አረፍ ስትል ነብር መጥቶ የግሯን ትቢያ ይልስላት ነበረ። ከዚያም ወጥታ ንህበት ወደሚባል አገር መጥታ ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቁማ ስትጸልይ እንባዋ መሬቱን ያርስ ነበረ። ነገር ግን ሰው እንዳያወቅባት አፈር በላዩ ላይ ትጭርበታለች። በአንድ ዕለትም ቤተ ክርስቲያን ቁማ ስትጸልይ በሁለቱ ማዕዘን የተቀበሩ ሙታን ሲጮኾ ሰማች። እነርሱ ግን በሲኦል ነበሩ። ጩኸታችሁንም በሰማች ጊዜ በእንባዋ ላይ እንባን በጸሎቷም ላይ ጸሎትን ጨምራ ለእነርሱ ለመነች። ስለ እነርሱም ሱባ ያዘች። በባሕሪው ቸሪ ቅርባ የሆነ ሉል እግዚአብሔርም ጸሎቷን ሰምቶ እነዚያን ነፍስ ማረላት። ቅድስት ጸበለ ማርያም በምግባርና በትሩፋት በጾም በጸሎት ጸንታ ከኖረች በኋላ የምንኩስና ቀንበርን ትሸከም ወይንም በምናኔ ትኖር ዘንድ በብሕትውና ወደሚኖረው ታላቅ አባት ወደ አቡነ ገብረ ማርያም ዘንድ ዘደብረ ሃንታ ዘንድ ሄደች። እርሱም ማለት እጽጌን ከአባ ጽጌ ድንግል ጋር የደረሰው ነው። አቡነ ገብረ ማርያምም ካስተማራት በኋላ አመነኮሳትና ስሟን ጸበለ ማርያም ብሎ ሰየማት። ከዚህም በኋላ ተጋድሏን እጅግ በማብዛት ትምህርትን ገንዘብ አደረገች። ከእንጨት ፍሬዎች ውጪም አትመገብ ሆነች። በተቀደሰችው የጌታችን አርባ ጾም ወራት ግን ከሰንበት በቀር እሱንም ፈጽሞ አትቀምስም። እስከ ፋሲካም ድረስ ከባቷ ስለማትወጣ ማንም አያየትም ነበረ። ከመነኮሰችም ጊዜ ጀምሮ በጎኗ ተኝታ አታውቅም። በአመማት ጊዜም ተቀምጣ ታንቀላፋ ነበረ። በውርጭ ቅዝቃዜ መከራን እየተቀበለች በባህር ውስጥ ቆማ እየጸለየች ታድራለች። በስግደቷም በቀን እስከ ስምንት እልፍ ትሰግድ ነበረ። ከወንድሟ ቶማስ የቅዱሳት መጻሕፍት ሚስጥርን ተማረች። የዮሐንስ ወንጌልና የራዩ መጽሐፍ ዘወትር በማንበብ ትጸለያለች። የእመቤታችን በዓል በሆነ ጊዜ አርጋኖን ውዳሴዋን በቀን ሦስት ጊዜ ታነባለች። አንቀጸ ብርሃንንም በየሰባቱ ጊዜ ትጸለያለች። የዳዊትን መዝሙር በፈጸመች ጊዜ የጌታችን መከራ ግርፋት እያሰበች ራሷን ሺህ ጊዜ ትገርፋለች። ዳግመኛም አገዛዛቸው መልካም ይሆን ዘንድ ስለ ጳጳሱና ስለ ንጉሱ አንድ አንድ ሺ ጊዜ ስለ መነኮሳትም ሺ ጊዜ ስለ አጣንም ሺ ጊዜ ራሷን ትገርፋለች። ዳግመኛም ነጭ ዕጣን በእጇ ይዛ ሰባት ቀን እስኪሆን ድረስ እንባዋን ታፈስበታለች ያም ነጭ ዕጣን ከእንባዋ ብዛት የተነሳ ጥቁር ይሆናል። በሃል በሚሆንበት በሰባተኛው ቀን አስቀድማ አውቃ በመሰዊያ ያሳድርገው ዘንድ ያንን ዕጣን ለቄሱ ትሰጠዋለች። እግዚአብሔርም እንደ ሱራፌል ጽናህ ማዕዛና እንደ ኪቤል ዕጣን ሽታ አድርጎ ከቄሱ እጅ ሲቀበል በግልጽ ታያለች። ቅድስት እናታችን እሾህ ያለው የብረት ዛንዥር በወገቧ ትታጠቃለች። በወገቧና በጭኖቿ ያሰረችው እርጥብ የላም ቁርበት ከአጥንቶቿ ጋር ይጣበቃል። በደረቀም ጊዜ ሥጋዋ እየተቆራረጠ ይወድቃል። በምድርም ውስጥ ቀብረዋለች። አምስት ጊዜም እንዲህ እያደረገች ራሷን ጎዳች። ከዳነም መልሳ ተቆስሏዋለች። በዚህ ጊዜ ጌታችን ተገለጠላትና፣ ወዳጄ ጸበለ ማርያም ሆይ ሰላም ላንቺ ይሁን አላት። ዳግመኛም በእንዲህ ያለ ቁስል መከራ መሰቃየት ይበቃሻል ካላት በኋላ ተሰወረ። እርሷ ግን ሰባት ጊዜ እስኪሆናል ድረስ ይህንን አደረገች። በዚህም ጊዜ ሥጋዋ እጅግ ታመመ። ሥጋዋ እንደ ድንጋይ ደርቆ ቢቀር የእግዚአብሔር ትእዛዝ እንደተላለፈች አውቃ ከዛ ጊዜ ጀምሮ ተወች። ከእለታትም በአንደኛው ቀን ቅድስት ጸበለ ማርያም እየጸለየች ሳለ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ በቈሰለ ችግረኛ ድሃ ሰው መስሎ ለቅድስት ጸበለ ማርያም ተገልጦ ወደ እርሷ በመምጣት ቁራሽ እንጀራ ለመናት። እርሷም ፈጥና ይዛ መጣችና ሰጠችው። እንጀራውን ተቀብሎ ሲያበቃ በመንገድ ብዛት ደክም ያለሁና በጀርባሽ አዝለሽ ትሸኚ ዘንድ ወዳለሁ አላት። እርሷም ለድዎች አዛኝ ናትና አዝላው የድንጋይ ውርወራ ያህል እንደወሰደችው ቁስሉ ይድን ጀመረ። ወዲያውም ቁስሉ ድኖ ምንም እንዳላገኘው ፍጹም ደህነኛ ሰው ሆነ። ያን ጊዜም ፊቱ እንደ ፀሐይ አበራ፣ ሁለንተናው ተለወጠ። የክብር ባለቤት ጌታችን ከጀርባ ወርዶ በፊት ለፊት ቆመና፣ የከበርሽ አገልጋዬ ጸበለ ማርያም ሆይ ምን እንዳደርግልሽ ትወጃለሽ አላት። እርሷም ከድንጋጤዋ የተነሳ እንደ በድን ሁና በመሬት ላይ ወደቀች። ጌታችን ማበረታታትና እጇን ይዞ አነሳትና የልብሽን መሻት ለምኝኝ አላት። እርሷም አምላኬ ሆይ በፊትስ ሞገስ ካገኘው በሲኦል ያሉ ነፍሳትን ይቅርበላችሁ አለችው። በዚህም ምክንያት በጌታችን ቸርነትና በእርሷም ማማላጅነት ብዙ ነፍሳት ከሲኦል ወጡ። ጌታችንም በሰላምታ ሰጥቷት በክብር አረገ። ዳግመኛም ጌታችን ለቅድስት ጸበለ ማርያም ሶስት በትሮችን ሰጥቷት በእነርሱ እየተመረኮዘች እስከ ሲወል ድረስ ትሄድና ነፍሳትን ታወጣና ታስምር እንደነበረ ራሷ ተናገረች። ዳግመኛም ስትናገር ሰማያውያን ብዙ ሰሞች አወጡልኝ። የወይን ፍሬ እያሉ ይጠሩኛል፣ የበረከት ፍሬ የሚሉኛሉ፣ የገነት ፍሬ የሚሉኛል አለች። ዳግመኛም ከሉል ዘንድ ብዙ ጸጋዎች እንደተሰጣት በሕይወት ሳለች ለአንድ ደገኛ ቄስ ነገረችው። ከዕለታት በአንደኛው ቀን አምላክን በድንግልና የወለደች ክብርት እመቤታችን ለቅድስት ጸበለ ማርያም ተገለጠችላትና ስሜን የተሸከም ጸበለ ማርያም ሆይ ሰላም ላንቺውን አለቻት። እመቤታችንም ብዙ ምስጢርን ከነገረቻት በኋላ ጡቶቿንም አጠባቻትና በጸጋ የከበረች አደረገቻት። በስሟም ብዙ ታምራትን የምታደርገው ነች። ቅድስት እናታችን ጸበለ ማርያም ከነቢያት፣ ከሐዋርያትና ከሰማዕታት እድል የተሰጣት እናት ናት። እንደ ነቢያት የሚመጣውን ሁሉ እንዳለፈ አድርጋ ትናገራለች። ዳግመኛም የትምህርታቸውን ፍለጋ ስለተከተለችና ለሕጋቸው ስለተገዛች ከሐዋርያት ጋር እድል ተሰጣት። ሦስተኛ ግድ ሳይሏት በፍቃዷ ስለተቀበለቻቸው ግርፋቶቿና ስላገኟት መከራ የሰማዕትነት እድል ተሰጣት። ከደናግል መነኩሳት እድል ተሰጣት። መነኩሲትም ድንግልምናትና ቅድስት እናታችን ጸበለ ማርያም መልካም የሆነውን ተጋድሏን ከፈጸመችና ጌታችን ታላቅ ቃል ኪዳን ከገባላት በኋላ በሰላም አርፋለች። እንደ ንግሥት እሌኒም የሞቷን መስቀል ተሸክማ ተጠብቆላት ወዳለ ተስፋ በክብር ሄደች። ረፍቷ መስከረም 18 ነው። ጥር 18ም ዓመታዊ በዓሏ ነው። ገዳሟ የሚገኘው ጃማ ወረዳ ልዩ ስሙ አያፈጅ ከሚባለው አካባቢ ነው። የቅድስት እናታችን ጸበለ ማርያም ረዴት በረከቷ ይደርብን፣ በጸሎቷም ይማረን። ምንጭ ገድለ ቅድስት ጸበለ ማርያም ወሰባት ለእግዚአብሔር ወለወዳዲቱ ድንግል ወለ መስቀሉ ክቡር።